ስለዚህ ወደማይቀር አኺራ ሂደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪያው አስቀምጠውና ለነሱ በአማረ መልኩ ለማድረግ እየጣሩ ነው። ስለዚህ በዚሁ መልኩ በነገ ወለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር መስራታቸው ይፈጸማል። ሁላችሁም ከጎናችን እንድትነከጉና እንጠይቃለን።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 እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁን ከጎናችሁን ልቀውን እንጠይቃለን። ሐዘኑ ሐዘናችን ነው የእናንተም ሐዘን ነው። ስለዚህ ሁሉም ሰው ሐዘ ነው መጽናናትን ይስጠው ለእኛም ሰው ቢስጠን። ከዚህ በመቀጠል በመጨረሻ ላይ ልምፈልገው የሙፍቲ ስራ አልተቋረጠም። ብዙ አላማ ነበረቸው

የምትችሉ ሰዎች ተገኙ። በዱዓም ማትርሷቸው። የእኛንም መጨረሻ አላህ ስብሓነሁ ወተዓላ ያሳምርልን። እሳቸውንም ፍርዶ ስለዓላን በረህመቱ በእዝነቱ የወፍቃቸው። ኢና ሊላሂ ወኢና ኢለይሂ ራጂኡን አጥታለች። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጭ አማራጭ የለም። አላህ መልካም እንግዲህ አበርከቷቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ በጀነቱል ፊርደውስ ይመንዳቸው ይላል። ይህ የኡስታዛችን አቡበክር አህመድ መልእክት ነው። እጅግ የሚያሳዝን መረጃ ነው። እንግዲህ ከሰሞኑን ሰምታችኋል።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 አመሻሹን እጅግ የሚያሳዝን መረጃ ተሰምቷል። ኢና ሊላሂ ወኢና ኢለይህ ራጂኡን እኛም የአላህነን ወደ እርሱም ተመላሽ ነን። ከዚህ ጋር ተያይዞ እንግዲህ ዶክተር አብይ አህመድም ያስተላለፈው መልእክት አለ ማለት ነው። ከእነሱ ጋር ተያይዞ እሱንም የማነብላችሁናል ይሆናል አላህ ይዘንላቸው አላህ በጀነቱል ፊርዶስ ያንበሻብሻቸው። እንዲሁም ደግሞ ለቤተሰቦቻቸው ሶብር እንዲሰጣቸው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 መንግስት አማካኝነት በሀገራችን ስርዓተ ቀብራቸው እንደሚፈጸም ኡስታዝ አቡባክር አህመድ መልእክት አስተላልፏል። ማለት ነው ኢንሻላህ። ለማንኛውም ይህ ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህንን መረጃዎች ለብዙዎች ተደራሽ በማድረግ እንዲሁም ደግሞ እናንተም እንግዲህ ዱዓ እንድታደርጉላቸው በአክብሮ ጠይቃለሁ። መልካም ሞት ከባድ ስካራ አለው። ሞት ወጃአት ሰክረቱል መውቲ ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ

ሁሉም ነገር ይታየዋል። ያ መጥፎ ስራው፣ ያ መልካም ስራው ይታያል። የትኛው እንደጎደለ፣ የትኛው እንደበዛ ያኔ ነው ወንድሞች ጭንቀቱ። ያኔ ምንም ብናረግ ምንም ብናረግ ምንም የማይሆን ነገር ምክንያቱም አላህ ሱብሓነ ወተዓላ ያዘዘበት ሰዓት ከደረሰ ሃላስ ማይክሮሰከንዱ እንኳን ወደ ኋላ አይመለስም። ወንድሞች አላህ መጨረሻችንን ያሳምረው። ይሄን ቪዲዮ ሼር ኮፒ ሊንክ አድርጉ